ማለት ያልነገርኳችሁ ነገር ነው። ከዚህ በፊት እኔ ብዙ አስቤበት ተጨንቄ ምናምን ነው እዚህ ይሸት የመጣሁት። እሷ እናንተማ ቤልም ማንም የሚያቅሴ የለም። እንዴት ሆነልኝ፣ ምን ምን የምታውቁት ታሪክ የለም። እና እሱም ነገር ለመናገር ትንሽ ስለፈራኝ ነው። መጀመሪያ ሰው ለአንተ ልነግርህ ያሰብኩት የጊዜ ታርቼ። ምንድነ ምትነግሪኝ? ለኔ ይሄ ለኔ መነገር ያለበት አሁን እ አልገባኝም እያወራሽ ያለሽው ነገር በጣም ግራ እያገባኝ ነው። ምን በሰፊት ምንም ነገር ባናወራው ደስ ይለኛል፣ ግን በሰፊት ሌላ ሌላ ነገር ባናወራ። እንዴት ብዬ ላስረዳት? አዲስ እንደሚሆንበት እርግጠኛ ነኝ። ይሄ ነገር ለአንተ ማትጠብቀው ነገር አይ ነፂ፣ አሁንም ሌላ ቅሌት ይዛ መታለች። ምን አይነት ጉደኛ አንቺ ጌታ። ከሰው ህይወት አንቺ መውጣት አትፈልግም። አሁንም ያው የእነሱን ህይወት እየበለጥ እየበለጥ ነገሮቹ ለማሳፋት ነው አንቺ የመጣሽ አሁን ላይ ማለት ነው። ነፂ፣ እንጃ ምን እንደምል አላውቅም። ቤተሰብ በጣም ነው የሚያስጣለው። ምን ጉድ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ የኔ ውድ ውድ ውድ ውድ ቤተሰቦቼ፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ እንደምታዩት ነዚህ መታ ነበረች ዛሬ ያው ቀለ አልተመቸኝም ነበረ። አሁን ግን ቪዲዮ ለቃ ሙሉ በሙሉ እስከ መጨረሻ እጄ ነበረ ወደዚህ ርዕስ ተመልሽ አልገባም ብላ ለወንድሙ ቃል ገብታ አሁንም መልሳ ምን ያደረገችው የኔ ልጅ ናት ብላ ይዛ መታለች። እና እዚህ ጋር እውነት አንዳንድ ሰዎች ታምናላችሁ? እች ልጅ ታምናላችሁ? እች ሆን ብላ በቃ ያርብሽ እና የሩቷን ህይወት ለመበጥበጥ ነው። ጌታ ሆይ አሁንም አይታችኋል። ልጆቹ የበለጠ ተለያይቶ በቃ ተለያይቶ አንድ ላይ እንዳይኖሩ አሁን እየፈለገችው እያለችው ማለት ነው። ነጽ ማለት ነው እና ከዚህ በፊት ብዙ ነገሮችን ፈጥራ ነገሮችን አበላሽታ ሩታና አርብሽን አጣልታ ሁለቱም ተለያይቶ ነው፣ አርብሽ ያለ ሌላ ቦታ፣ ሩታ ያለችው ሌላ ቦታ። እንግዲህ ነጽ የስራሽን ይስጥሽ፣ ሌላ ምንም የሚልሽ ነገር የለም። ጭራሽ ዛሬ ደግሞ ሌላ ቅሌት ቅሌት ላይ ሌላ ቅሌት ይዘሽ ትመጣለሽ አሁን ደግሞ ልጅ አለኝ። ልጅ ይዛ ወይኔ የጎረቤት ጻል የጎረቤት ልጅ ይዛ ወይኔ የጎረቤት ጻል ይዛ መጥታ የኔ ልጅ ልጅ እኮ ዝም ብሎ አይደለም እኮ የሚወለዱ ከአርብሽ ነው እንዳትበይ። አርብሽ መቼ በዛ ልጅነት ከአንጂ ነው እንደ ሆ። ምን ጉድ ነው ዛንድሮስ? አረ ብታይ ራሴቶች እውነቴ ነው ምላችሁ እንዲ። አረ ሰውን አታሰድቡ ጌታ ሰውን አታስድቡ። አሁን ላይ ማለት ነው። እነዚህ በጣም ነው የምታስጠይ። ማለት አንቺ ከመጣሽ በኋላ እኮ ነው ሚዲያ እንደዚህ የቦካ ማለት ነው። ጌታ ብዙ ነገር እየተባላችሁ ያላችሁ፣ ብዙ ነገር እየተባላችሁ ያላችሁ፣ አንቺ ከመጣሽ በኋላ ነው። ምን ለመናገር ማለት ነው። እና አንቺ ሆን ብላ ተነስተሽ የመጣ ሴት ነሽ። ጌታ ምን አይነት ጉድኛ ነሽ? ግን ምን ምን ጥቅም አለ? አሁን እነዚህ ልጆችን አለያይተሽ አንቺ ምንድን ነው የምትጠቀመው? መልሰሽ ልጅ ወልጅ ያለው የእኔ ልጅ ነው ብለሽ ይዘሽ ትመጣለሽ። ቤተሰቦችሽ ምንም ነገር ሳያውቁ አንቺ ከቤተሰቦች ውጭ ነው እንዴ ደጅኑ እንዴ የምትኖሪ? ደጅኑ እንዴ ያረገሹ ወይስ እንዴት ነው? ቤተሰቦች ሳያውቅ የተደበቀ ነገር ስለነበረ ከዚህ በፊት ብዙ ነገር እየተባለ ነገር ስለሆነ ወንድሜን ከጎኔ ስለነበረ እውነቱ መውጣት ስላለበት ነው። ተይ እባክሽ በዛ ሰዓት አንቺ እሺ፣ ወደ አዲስ አበባ ሄደሽ ከሮታ ጋር ስትገናኝ ጊዜ ልጅ አለኝ ብለሽ አትመጭም ነበር? ዛሬ ደግሞ የጎረቤት የጻ ልጅ ይዘሽ መተሽ የኔ ልጅ ነው ብለሽ ስትመጫ አይደብርሽ ነው? ፈጣሪን አትፈሪ? ጌታን አትፈሪ? በጣም ነው የሚያስጣል ጌታ። ምን አይነት ቅሌታ ማሴት ነሽ! ግን ምን አለ አንቺ ሴቶች ምን አለ ሴቶችም እንደዚህ በዚህ ልክ ራስሽን ዝቅ እያደረግሽ ሴቶችን እያሳደብሽ ያለሽ እኮ በአንቺ ምክንያት ነው። እስቲ ኮመንቶቹን እ እንዴ ጭራሽ ተመልካሽን ለመሻወድ፣ ተመልካሽን ለመዋሸት ነው እንዲ ወደ ሚዲያ ምትመጪ። እንኳን ስንት ስራ ምሰራ አለ በራስ ስርዓት መጭም ወደዚህ ስርዓት ወደዚህ ርስ ተመልሼ አልገባም ብለሽ ቃል ገብተሽ ሂደሽ ቤተክርስቲያን ሂደሽ ገዳም ሂደሽ ለሶስት ቀን ነው ለአራት ቀን ሂደሽ ይህ ሁሉ ስትሄጂ ነበርሽ። የት አስቀመጭ? ጭንቅላትሽ የት ሄደ? የት ሄደ? አሁን እኮ ጫሌ ለሻል ጌታን ጫሌ ለሻል ይሄ ቅናት ነው ይሄ ቅናት መስፈስ የተወጋ ይሁና ሚንበሉ ቤተሰብ እቼ ልጅ ለጤናት መስለኝ ጌታን ጭራሽ አሁንም ድጋሜ ሌላ ትኩሳት ይዘሽት ትመጭ? አይደብርሽም? የሰውን ህይወት ለመበጥበጥ ነው ወይስ ምንድን ነው? አንቺ ችግርሽ ምንድን ነው? ካርብሽ ምንድን ነው የምትፈልጊ? ይሄ ሌላ ነገር ነው። የምር አንፋታሹም። አሁን ጭራሽ አንፋታሹም። ጌታን ውጪ፣ ከዚህ ርስ ማለት ነው። አሁን ደግሞ የአርብሽ ልጅ ነው ብለሽ እንዳትመጪ ነገ። በራስሽ ቤት የአርብሽ ልጅ ነው። ዛሬ ደግሞ እውነቱን ላወጣ ነው። እውነቱ እስከ መቼ ነው ይህ ነገር ተደብቆ? አርብሽ በዛ ልጅነት ነው ከአንቺ፣ አንቺ ከአርብሽ የምታረግሽ በዛ ልጅነት ነው። ቤተሰቦች ሳቁ። እንዴት ነው አንቺ? እያደገች ህጻን ልጅ፣ አሁን የሶስት አመት ወይ የሁለት አመት ልጅ ናት ምትሆነው። በእርግጥ አስባችኋል? እቺ አሁን ጩጬ ህጻን ልጅ ይዘሽ ሚዲያ ላይ የምታመጪ የሰውን ልጅ ይዘሽ አምጥተሽ የኔ ልጅ ነው ብለሽ ስትመጪ ፈጣሪን አስፈሪ እውነት ከሰው ሕይወት ብትወጪ መልካም ነጽ ውሸት ሲበዛ እጅ ይችላል። አሁን በጣም አበዛሽ፣ ብዙ ነገር አደረግሽ። ሁሉም ነገር በቃ ሁሉም ሰው ውሸት እንደሆንሽ ውሸታማ ሰው እንደሆንሽ ሁሉም ሰው ነቅቶሻል። በቃ ውጪ። ተንኮልነት ምን ይሰራልሻል? በራስ ስራ እየመጠሽ አትመጭም እንዴ? በራስ ስራ እየሰራሽ አትመጭም እንዴ? ሁሌ የሰውን ርዕስ ይዘሽ የሰውን ስም አንስተሽ ስትመጪ ነው እንዴ ሰብስክራይብ የምታገኝ? አይደብርሽም? ወይም ቻናልሽ ሞኔታይዝ አታደርግ ወይም ምን ነገር አታደርግን? ዝም ብለሽ ነው የምር። ኔ ወሬ እንዳንችን ይጠለው ሰው የለም በወሬ ማለት ነው። በጣም ነው ተስጠያ ሁን እጅጅ አልሽ ጌታ እንዲህ። አሁን ሌላ አጀንዳ ይዘሽ ትመጫ ይበቃሽው። ከበፊት ብዙ ነገር የተፈጠረ ይበቃል። በአንቺ ምክንያት ነው ሩታ ከቤት የወጣችው ማለት ነው። አሁን ይበቃሻል። የኔ ርዕስ ርስ ብዝዘጊ ጥሩ ነው። በጠበቅሽ እኮ የሰውን ሕይወት በጠበቅሽ ምንም ያገኘሽ ነገር አይኖርሽም። ምንም ማለት ነው። ይበቃሻል የምር እንዴ ማርም ሲበራ ማርም እኮ ሲበዛ ይማራል። አንቺ ልክ አለፍሽ። አሁን ቅሌትሽ ከአናትሽ አለፈ ማለት ነው። ምን አይነት ናት በጌታ ስም።